ወይኔ ሙሽሮቹ ገቡ ገቡ። በጣም ነው ደስ የሚለው ዳኒ፣ አብርሽ፣ ማርክ፣ ጽጌ በቃ ሩታዬ በጠቅላላ ተሰብስበው እንግዲህ ዱባይ ገብተዋል። ቤተሰቦቼ ሙሽሮች እንግዲህ እንኳን ደስ አላችሁ ማለት ነው። እኔ በጣም ነው ደስ ያለኝ ምክንያቱም ብዙ ኮሜንቶችም አንዳንዶችም ደግሞ የሆነ መዝናኛ ቦታ ሆነውም እኮ ዱባይ ነን ይላሉ። ድራማው ገና ይቀጥላል የሚሉን ጽሑፎች ስላየው ኮሜንቶች ስላየው በጣም ተደንቄ ነበር። ይኸው አሁን ምንትሉ ይሆን ይኸው ዱባይ ገብተዋል ማለት ነው አብርሽና ጋር የእኛ ሙሽራዎች እንኳን ደስ አላችሁ። እንግዲህ ሰርጉ በሰላም ተጠናቁ በሰላም ደግሞ ወደ እናት ሀገራችሁ የምትመለሱ ያድርጋችሁ። ስብስባችሁ በጣም ያስቀናል። በጣም ነው ደስ የምትሉት። ጌታን በጣም ነው ደስ የምትሉት። በሰላም አልቆ በሰላም የምትመለሱ ያድርጋችሁ። እንኳን ሰላም ገባችሁልን። ለክፉም ለደጉም፣ ለጠላትም ለወዳጅም ማለት ነው እኛ መቼም ማለት ነው ቤተሰቦቼ ምንም ቢያወሩ ከሩታና ከአብርሽ መውደድም ይሁን ማርነቅ ቅንጣት ታህል አንቀንስም። አለን እንዴ! ስለዚያ ብዙዎቹ ትናንትናው ምን አሉ? ዱባይ እየሄድነው ሲሉ የሆነ መዝና አዲስ አበባ ውስጥ ነው እኮ፣ የሆነ መዝናኛ የሆኑ እና ዱባይ ነው የሄደ ነው ይሉናል እኮ፣ ድራማ ገና ይቀጥላል እያሉ ነበረ። እና እንግዲህ አሁን ዱባይ ይሄዷል። በነገራችን ያው ዱባይ ሙቀት ነው፣ በጣም ሙቀት ነው። ሀገሯን በዛ ልክ ታምራለች፣ ታስቀናለች። እውነት ዱባይ ብዙዎቹ መጥተው የሚዝናኑበት ናት። እና ሙቀቱ ግን ያው ከበፊት አሁን ይሻላል እያሉ ነው። እንግዲህ እኔ ከሩት የሰማሁት ያው ዱባይ በጣም ሙቀት አለ ስለተባለ፣ ያው ዱባይ ያላችሁ እንግዲህ የመዳም ቀመሞች እንግዲህ በአብሪሽ ሰርግ ላይ እንደምትገኙ ተስፋ እናደርጋለን። ውጭ የምትሰሩ ናቸው ኮንትራት የምትሰሩ እንኳን የምትችሉ አይመስለኝም። ያ ውጭ የምትሰሩ ግን ያው ትገኛላችሁ። በተለይ በብዛት የሩታና የአብሪሽ አድናቂዎች በአረብ ሀገር ያሉ ልጆች ናቸው እና እንግዲህ በሰርጋቸው ላይ ተገኝታችሁ ፍቅራችሁን፣ መውደዳችሁን፣ አድናቆታችሁን እንድትገልጹ እኔም ጋብዣቸዋለሽ። እና እንኳን ሰላም ገቡልን እናት፣ ከምንም በላይ የእነሱ ሰላም መግባት ነው። እና ያው ዳኒ እንግዲህ ለሁላችሁም ግብዣ ጠርቷችኋል ማለት ነው። ሁላችሁም እንድትገኙ ብለዋል። ያው እንግዲህ በዱባይ ላይ አብርሽ እና ሩታ የምታገኙ እንግዲህ የታደላችሁ ናችሁ ማለት ነው እና ለማንኛውም እንኳን ሰላም ገብሉ ግን ማለት ነው። አንዳንዶቻችሁ ግን ማለት ነው ከሩታና ከአብርሻይን አልነሳላችሁ። ግን ተው፣ እውነት ተው። ምንም ይስሩ ምንም፣ በቃ ያምርባቸዋል። በቃ ወጣቶች ናቸው። ድራማም ሰሩ ምንም አረጉ፣ በቃ ተፋቷቸው። እውነት ሲቀጥል ደግሞ ዛሬ ዳኒ ና ጽጌ አይ ዳኒ ጽጌን እኮ አቤ፣ ጽጌማ ዳኒ ጥግ ድረስ እኮ ነው የምትወደው። እውነት ቅናቷ ቅናት አይደለም። እና ዳኒ እንግዲህ በእነ አብርሽ ሰርግ ላይ አንድች ምርጥ ልጅ ተዋውቅ ያለው አየር ላይ እሷን ዛሬ ሰርፕራይዝ ነው ማደርጋት ቀለበት አስርላታለሁ ሲል ጽጌ የሌለን የተንጨረጨረችው እግዚአብሔርን እንብላችሁና ምን አለ እንደምትወደው ነው። እና ሁሉም ደግሞ ተመካክረው ያው ፕራንክ አደረጓት ማለት ነው። ጽጌ ምናል ዳኒን እንደምትወደው በዚህ አጋጣሚ ደግሞ ማለት ነው ብዙዎቻችሁ የጽጌና የዳኒ አድናቂዎች የመዳም ቅመሞች ጽጌን በዳኒ ሰርግ ላይ ሰርፕራይዝ አድርጋት ፕሮሚስ ሰርላት ቀለበት አድርግላት እያላችሁ ነው እና ያደርግላታል። ያ የቀለበቱ ባለቤት ደግሞ ጽጌ ትሆናለች ብዬ ተስፋ አደርጋለሁ ቤተሰቦቼ። እና እስኪ እነዚህ ፋሚሊዎች አድናቂዎች የሁሉም ማለት ሁሉም የሚወደዱ ናቸው። በነገራችን ላይ እኔ ማርክ የሌለ መስሎ የነበረ ግን ከኋላ ስለመጣ ነው ማርክም ተገኝቷል። እንዲህ ምንም ቢሆን ያጎት ልጅ ያክስት ልጅ እንደዚያ ይመስለኛል አብርሽ እና አይቀርም ነበር ያው ተገኝቷል። በጣም ነው ደስ የሚለው። ጽጌ ደግሞ ቀበጣ የሩታ ሚዜ ናት ማለት ነው። ዳኒም ሚዜ ነው። በጣም ነው ደስ የሚለው። እንደዚህ በአንድነት በፍቅር አብራችሁ እንዲሄዳችሁ በአንድነት በፍቅር እግዚአብሔር ይመልሳችሁ እና ለሙሽሮችም መልካም የሰርግ ጊዜ ነው የምንመኝላቸው፣ ማለት ነው። ቤተሰቦች ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ አድርጉን ማለት ነው። ቅመሞችዬ እንኳን ደስ አላችሁ። በዚህ አጋጣሚ የሩታና ያብርሽን ሰርግ በጉጉት የማይጠብቅ የለም ማለት በተለይ አረብ ሀገር ያሉ የመዳም ቅመሞች በጣም ስለምንወዷቸው በጣም ነበር በጉጉት የሚጠብቁትና የማይደርስ ቀን የለምና ቀኑ ደርሶ ያው መቶላቸዋል። ተቀበሏቸው። ዌልካም